አብርሽና ሩታ የመዳም ቅመሞችን እጥብ አረጓቸው። የመዳም ቅመሞች ለአብርሽና ለሩታ ሰርግ ደገሱ። በዚህም እነዚህ የመዳም በጎች እየተባሉ ይገኛሉ። አሰላሙ አሌይኩም ረህመቱላሁ በረካቱ ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ፣ እንዲሁም ላይክ እያደረጋችሁ አብሯችሁኝ አብሯችሁኝ ሆኑ ማለት ነው። ጋይስ እንግዲህ ዛሬ የመጣውበት ቪዲዮ ከነ ንግስቷ ከንግስቷ ና ከነ ሰይዶ ወጣ ያለ ነው ማለት ነው። እንግዲህ አነጋጋሪ የሆነው አነጋጋሪ የሆነው የአብርሽና የሩታ ሰርግ ነው። እንግዲህ ዛሬ የመጣውበት ማለት ነው። ብዙ ሀሳብ አስተያየቶች ብዙ አይነት ነገሮች እየተሰነዘሩ ነው ከሚዲያ ማለት ነው። እኔም እንደ አንድ ተመልካች እንዳየሁት እኔ ያለውን ሀሳብ ማንጸባረቅ ስለፈለግኩ ነው። እውነት ለመናገር ትችት በጣም ትችት የበዛበት ነው ማለት ይቻላል። ሀቂቃ እንዳለ ማለት ይቻላል። እና በዛ ዙሪያ ሀሳብ መስጠት ስለፈለግኩ ነው። በመጀመሪያ አብርሽና ሩታ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ እስከ መጨረሻው ድረስ ያመረ የሰመረ ትዳር ይሁንላችሁ ማለት እወዳለው። ውድ ተመልካቾች እኔ ማለትም ፈልገው ነገር እንግዲህ ብዙ ሀሳብ አስተያየቶችን ተመልክታችሁ ከሆነ ማለት ነው፣ ጋይስ ብዙ ነገሮችን አይታችሁ ከሆነ እንዳለ የሚበልጠው ነገር በቃ ትችት ነው። በአብርሽና በሩታ እንዲሁም ደግሞ በመዳም ቅመሞች ላይ እየተሰነዘረ ያለ ትችት አለ። እናንተ እስኪ እኔ የሚለውን ከሰማችሁ በኋላ የእናንተ ሀሳብ ምንድን ነው የሚለውን ኮሜንት ብታደርጉልኝ ደስ ይለኛል። ዱባይ ላይ ሰርጋቸውን አድርገዋል። የመዳም ቅመሞችም እንደዚሁ አድናቂዎች፣ ወዳጆቻቸው በተገኙበት ማለት ነው ብዙ አይነት ቁጣንና ብዙ አይነት ትችትን ያመጣው ነገር ምንድን ነው? የአብርሽና የሩታን ሰርግ የደገሱት የመዳም ቅመሞች ናቸው። እንደውም ይቅርታ አድርጉልኝና ይህን ቃል ስጠቀም የመዳም በጎች የመዳን በጎች ናቸው፣ ይህንን ያደረጉት እያሉ ብዙ እየተባለ ነበር። ለራሳቸው የራሳቸውን ህይወት ሳይስተካከል ላለው እናዋጣ እያሉ ላለው የሚረዱ የመዳን በጎች ሲባል ቆየ። ይህ ቃል ከተጀመረ ቆየ ጋይስ ብዙ ጊዜ ማለት ነው። እኔ እዚህ ጋ ማለት የምፈልገው ነገር አብርሽና ሩታ ሰርጋቸውን እንዴ የደገሱላቸው ወይም ደግሞ እንዲደግሱላቸው ያረጉት ዱባይ ላይ የመዳም ቅመሞች ከሆኑ በእርግጥም በግ ሊባሉ ይችላሉ። የመዳም ቅመሞች አብርሽና ሩታም ደግሞ ጥፋተኞች ናቸው ወይም ደግሞ በቃ ከመዳም ቅመሞች የሚቀፍሉ ናቸው ልንል እንችላለን በሰርጉ ጉዳይ ስናወራ ማለት ነው። ነገር ግን አብርሽና ሩታ ሰርጉን እራሳቸው ደግሰው እኔ ላይቭ ላይ በቀደም ቅዳሜ ሌሊት ምናምን እንዳየሁት ከሆነ ላይቭ ላይ ሁላችሁም ተጠርታችኋል። ሰርግኑ ምንም አይነት የመግቢያ ውጪ ምናምን የለም። መቶ አምሳ ሰው የሚይዝ መርከብ ይዘናል ለሁላችሁም በነጻ ነው። እንደውም ደግሞ የመምጫ ትራንስፖርት ምናምን የሌላችሁ ካላችሁ እኛ በራሳችን ከፍለን እናመጣችኋለን። ብቻ እናንተ ኑ እያሉ ሲጥሪ ሲያደርጉ ነበር ማለት ነው። እና መጀመሪያ ላይ እንዳልኳችሁ ሰርጉን የደገሱት የምዕራብ ቅመሞች ከሆኑ እነዛ የደገሱት አካሎችም በግ ሊያስብላቸው ይችላል። አብርሽና ሩታም ደግሞ ሊያስረግጣቸውም ይችላል። ይሄ ነገር ማለቴ በቃ ሊያስተቻቸው ይችላል። ነገር ግን እነሱ ደግሰው ሰው ሰርግ ጠርተው ታዳሚውም ወደዛ ሰርግ የሚሄደውም ሰው ለነሱ በፈቃደኝነት የስጦታዎችን ገዝቶ ቢሄድ በግል ያስብል አይቻልም፣ ወይም ደግሞ ሊያሰድብ አይችልም። በቃ ይሄ ስጦታ መስጠት አለብኝ ብሎ ገዝቶ ከሄደ አንድ ሰርግ ላይ የታደመ ሰው ለዛ ሰርግ ለጠራው ሰው የሆነ ስጦታ ይዞ ቢሄድ ይሄ በእነሱ የተጀመረ አይደለም ጋይስ። እኔ እንደዚህ የሚጃጃሉ ምናምን የመዳም ቀመሞችን የምደግፍ አደለሁ። ነገር ግን እስኪ ቆም ብለን ስናይ የሆነ ሚዛ ነው ያድርገን ስናይ እና በቃ ባስቦ ባስቦ ያልመጣልኝ ነገር ማለት ነው። በሰርጉ ጉዳይ ወርቅ ሊሰጡ ነው፣ ስጦታ ሊሰጡ ነው፣ ለራሳቸው ሳይሆን ምናም፣ ብዙ አይነት ነገር ነው ሚዲያው የተጥለቀለቀው። እውነት ለመናገር እንኳን ደስ አላችሁ ከሚለው ይልቅ ትችት ነው የሚበልጠው። ሀቂቃ አይታችኋል ብዬ አስባለሁ። እና ይሄ ነገር በግሊያስ ብላ አይችልም። እንዴት ካላችሁኝ አንድ ቤተሰብ ልጁን ሲድር በሀገራችንም በምናቀው ልጁን ሲድር የሆነ ግለሰብ ሰርግ ሲደግስ ዘመድ አዝማዱን ወዳጅ ዘመዱን ይጠራል። ያም ሰርጉ ላይ እንዲታደም የተጠራው ወገን ዘመድ የእያቅሙን ነገር ያበረክታል። ብር የሚሰጥ ብር ይሰጣል፣ የቻለው ብድርብስ ገዝቶ የሚሰጣለ፣ እቃ የሚሰጣለ፣ የተለያዩ እቃዎችን የተለያዩ ነገሮችን ስጦታ የሚያበረክት ሰው አለ። ይሄ ባህል ነው ከማለት ያለ ነገር ነው። ባዶጁን አይኬድም። እንደውም አሁን አገር ላይ ባዶጅን ሰርግ ላይ አይኬድም። ሰው ሰርግ ሲጠራ ላገባው አካል እንዲሁም ደግሞ ሰርጉን ለደገሰው ቤተሰብ የሆነ ነገር አስመዝግቦ ነው የሚሄደው። ሀቂቃ ማለት ነው፣ በአቅሙ እና እዛ ሰርግ ላይ ተደግሰው አብርሽ እና ሩታን እናደንቃለን፣ እንወዳቸዋለን ብለው እዛ ሰርግ ላይ ሲታደሙ የሆኑ የሆኑ ስጦታዎችን ይዘው ሄደው መስጠታቸው ሊያስተች አይገባም። ይሄ በሀገራችንም ቢሆን ያለ ነገር ነው፣ የምናውቀው ባህል ነው ለማለት ያክል ነው። ነገር ግን ያ የሚሰጠው ሰው አቅሙን ያውቃል ማለት አቅሙን ያውቃል። ምን ያክል መስጠት እንዳለበት የራሱን አቅም የሚያውቀው ራሱ ነው። ስለዚህ የሚጎዳውን የሚጠቅመውን ለይቶ የሚያውቅ ሰው እስከሆነ ድረስ የተቻለውን ማበርከት መብቱ ነው ብዬ አስባለሁ። ነገር ግን እንደዚህ ለምሳሌ ይሄን ቪዲዮ አዳምጡ፣ ለምሳሌ ማለት ነው ዓመት ውስጥ ሶስት ወር ደመወዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ። እነሱ እንዳይነኩብኝ እነሱ ማንም እንዳይናገርባቸው ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም ሩታ አብርሽ ብዬ ነበረ ገባ ድ በእጅ እንኳን ሳይኖረች ከሰው በታች እንዳይሆኑ ብዬ ነገር ዋገስ ሲከፍልላቸው የነበረው እስከናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን እያኮራ ይህናንቺ ያንቺ ስራ በስብድ ነው እንዴ ብሎ የአጎቶቼ ልጆች ሁለት ስር እዚህ ሀገር ያሉት ብሎክ ያደረጉኝ። እንዳዳመጣችሁት ውድ ተመልካቾቼ፣ ይቺ ልጅ ዛሬ አይደለም ቪዲዮ የተለቀቀው ትንሽ ቆይቷል። አሁን ይቺ ልጅ እያለች ያለችው ምንድን ነው? እነሱ ከሰው በታች እንዳይሆኑብኝ ብዬ ያም በአመት ውስጥ የሶስት ወር ነው የሰራሁት። የሶስት ወር ደመወዝ ነው የሰራሁት። ሌላውን ስጦታ እያበረከተች ነው ማለት ነው። ከሰው በታች እንዳይሆኑብኝ ብዬ አብርሽና ሩቲን ብዬ ለእነሱ በቃ ከቤተሰብ ተጣልቼ ከዘመድ አዝማት ተኳርፌ ዘመዶቼ ቦልከውኝ በእነሱ ምክንያት አባቴ እንደዚህ እንደዚህ ብሎኝ በቃ አባቴ ጋር ተጣልቼ ተሰዳድቤ አባቴ እንደዚህ እንደዚህ ብሎኝ ነው የምትለው። እንግዲህ አስቡት ስጦታ ስትሰጥ ቆይታ ማለት ነው። ከአመት ውስጥ የሶስት ወር ደመወዝ አስቡት እንግዲህ። ምንም አልሰራችም ለራሷ ማለት ነው። እንደ እነዚህ አይነቶቹን በግ ብንል ነውር አይሆነብንም፣ ወላሂ በግ በጎች እንደዚህ አይነቶቹን በግ ማለት እንችላለን። ለምን እነዚህ ልጆች የሞላቸው የተረፋቸው የተሻለ ሕይወት እየኖሩ ያሉ ልጆች ናቸው። ምንም ያልጎደለባቸው ልጆች ናቸው። ታዲያ ለነዚህ ስንት እና ስንት የሚረዳ ከተረፈን አጅር የምናገኝበት ከፈጣሪ የምናገኝበት የሚጎርሰው የሚጎርሰው የሚበላ አጥቶ አንጀቱ በችጋር የተጣጋ ስንት ምስኪን አለ። ከቤተሰብም ካለፍን ማለት ነው ከቤተሰብም ካለፍን ለድሃ ሰጥተን ከፈጣሪ እናገኝበታለን። ግን አብርሽና ሩታ ምን የሚቸግራቸው ነገር አለና እነሱ በሀገራቸው ላይ ጽድት ብለው እየኖሩ እንደዚህ አይነት እርዳታ ይደረግላቸዋል። እንደዚህ አይነት ከሰው በታች እንዳይሆኑ ብሎ ብዬ ነው ብሎ ሙሉ ደግሞ እዚ እያወጡ መስጠት፣ ከዚህ በላይ ምን በግ የሚያስብል ነገር አለ? ይሄ በግ ያስብላል። ይሄ በግ ያስብላል። ሀቂቃ ማለት ነው እና ከቤተሰብ ካለፍን ከቶ ቤተሰቦቻችን ከችግር አውጥተን ከቤተሰቦቻችን ካለፍን መስጠት በቃ መሰጠት ያለበት አካል ስንት ምስኪን አለ፣ ስንት የቲም አለ መስጠት ከቻልን እና ከተረፈን ማለት ነው። አብርሽ እና ሩታ ምንም የጎደለባቸው ሰዎች አይደሉም። የተሻለ ህይወት የሚኖሩ ናቸው። አይደለም ለራሳቸው ለሌላ ራሱ መትረፍ የሚችሉ ሰዎች ናቸው። ስለዚህ አሁን እንደዚህ አንቺ የምትነፋረቂው ይህ ቪዲዮ ለአንቺ አይታዘንም። አንቺን አይደለም አንድ ጊዜ ሺ ጊዜ ራሱ በግ አንቺን ይችንና መሰሎቿን ሺ ጊዜ ራሱ በግ በቃ ይህንን በቃ ብትረግጡ ይሄንን እንደዚህ እንደነዚህ አይነቶችም ብትረግጧቸው ይገባቸዋል። ከሰው ቤት ሳይወጣ እንዴት ሰው ከሰው ቤት ሳይወጣ በበታናንሾችም በህፃኖች ልጆች እየተገለመጥን አቀርቅረን እየሰራን ሌት ተቀን ሳያልፍልን እንዴት ተመጻድቆ ተንቀባሮ ለሚኖር ሰው ከሰው ቤታች ይሆናል ብዬ ነው ብሎ ደሞዙን ሲያስረክብ ይኖራል ይሄ ጥፋት ነው። በዚህ ዙሪያ በግ የምትሉ ልክ ናችሁ ብዬ ያስባለሁ። ነገር ግን ሰርግ ላይ እንዳልኳችሁ ሰርጉንም እሱ እንዲያዋጡላቸው የመዳም ቅሞች እንዲያዋጡላቸው የመዳም ቅሞች እንዲደግሱላቸው አድርገው ከሆነ እነሱንም የሚያሰድብ ጉዳይ ነው፣ የመዳም ቅሞችንም ደግሞ በግ የሚያስብል ጉዳይ ነው። ነገር ግን ሰርግ ተጠርተው ራሳቸው ሰርጋቸውን አዘጋጅተው የትም ቦታ ይሁን ካላቸው አቅማቸው ከፈቀደ የትም ቦታ ይሁን ሰርጋቸውን ደግሰው እኛ ጋ አብረን ደስታችን ተካፋይ መሆን የምትፈልጉ ኑ ብለው ሲጠሩ እኔ ደስታቸው ተካፋይ መሆን እንፈልጋለሁ ብዬ ስሄድ የአቅሜን ይዤ መሄድ ሊያሰድበኝ አይችልም። ባህላችንም ስለሆነ በሀገራችንም ያለ ነገር ስለሆነ ነገር ግን እነዚህ ቲቪ እየገዛን ሰጠን የሚሉት በማንኛውም ሰዓት እያወጡ ቲቪ እንስጥ፣ ወርቅ እንስጥ ይህን እያሉ ግሩፕ ከፍተው የሚጃጃሉ እንደነዚ አይነት በግ የምር በግ የሚለው ራሱ አይገልጻቸውም። ሀቂቃ ማለት ነው እና የምረም ቀመሞች እየ ለራሳችሁ እወቁ፣ እወቁ። ጊዜ ቆሞ አይጠብቅም። ሀቂቃ ካለፈልን ለምን ሰው ቤት እንቀመጣለን? ለምን እኛ የራሳችን ህይወት አንኖርም? ሀገራችን ላይ ገብተን ከልጆቻችን ከምንወዳቸው ቤተሰቦቻችን እርቀን እየተገለመጥን እየተረገጥን የምንሰራው ቢያልፍልም ብለን ነው። ያን ነገር ቆም ብለን ማሰብ አለብን። ልክ እንደዚህ በማንኛውም ሰዓት ለታዋቂዎች ላለው ሰው የምታሸረግዱ የምታጨበጭቡ እናንተ፣ እኔ እንጃ ብቻ ምን ማለት እንዳለብኝ አላቅም። ፈጣሪ ወደ ልባችሁ ይመልሳችሁ። ነገር ግን እኔ ታየኝ ነገር ሰርግ ላይ ተጠርቶ የሄደ ሰው ስጦታ ስለሰጠ ሊሰደብ አይገባም ሊተች አይገባም ባይ ነኝ የእናንተ ሀሳብ አስተያየት ምን ይመስላል የሚለውን እንግዲህ ኮሜንት ላይ አስቀምጥልኝ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ እወዳችኋለሁ አከብራችኋለሁ መልካም ቆይታ